ጫት የሚቀመው ያ ከሰው ተራ ያወጣ ሽንታም ደንቆሮ ማህይም እሱን ተማምኘ ነ ልገባ ዋሀብ እንደዛ ከሆነ ገጣም ገጥመል ያልኩ ሰው አይ መጀመሪያ ፕሮፌሽናልነትችን ላሳይሽ አራት ቅጣት እናገራለሁ። ከአራቱ ቅጣት ተመጅቶች ትቀጥያለሽ። አይ ይሄን አልቀጣም። እንደ ፈረንጅ አይደለም እንደ አበሻ ንጋልሽ ባህሌ፣ ጅኔ፣ ሃይማኖቴ ምናምን ጥብጥ ሲሄድ ከዚህ ውጭ የለውም። እገላለሁ መገዳደል፣ መገዳደሉ አንደኛ ቅጣት። አንደኛ ቅጣት የለበሽው የራያ የወሎ የጅን የምትሆን አታውልቅ። ይሄ ወዲያ መጀመሪያ የገባት እኮ እሱን ለብሼ አይደለም የገባት። ኖርማል ደስ ይሄን የለበስኩት አሁን፣ አንተ ሞት ክስ ይባላል። እኔ ያገበኝም አየታ ይሄ ፕሮፌሽን ታሪያዲያ እኮ ነው ኢንተርናሽናል የሚያስብልኝ። የአየሁትን ነገር ቀብ ነው ማለት ነው። ይሄው ያየሁት ነገር አይደለም ነገርኩ እኮ ነው። ማንኛውንም ቅጣት እቀጣላለሁ፣ ግን አንደኛ ቅጣት አሁን የለበሽውን የለበሽው ነጠላ ወይ ታቃጠኛለሽ፣ ወይ ዘጠኝ ቦታ ትቀድኛለሽ። ሁለተኛ ቅጣት ቴንክ ዩ ሶ ማች በርበሬ ኮልጌት ጨው ዘይት ጅኒ ሻምፖ ውሃ ትጨምሪና ያው በቂጥ እንዳለን ቂጥ ትንሽ ስርፍ ቂጥ ነው ያለሽ በእሷ እዛው ትነክረታለሽ እዛ ባለችው ከደረሰ ከደረሰ ለዛው ለአምስት ደቂቃ ሶስተኛ ሶስተኛ ቅጣት ተንበርክክሽ፣ ሀያ ጊዜ ወደዛ፣ ሀያ ጊዜ ወደዚህ የአሹ ሙርከኛ ነኝ። ከዚህ በኋላ የአሹ ንብረት ነኝ፣ የእሱ ነኝ። ኦልሬዲ ከዚህ በኋላ ንብረት ንብረት፣ ታውቂያለሽ አይደል? ንብረት ንብረት የአሹ ንብረት ነኝ የአሹ ምርኮኛ ነኝ እያልሽ ሀያ ጊዜ ወደዛ ሀያ ጊዜ አርባ ጊዜ ይሆናል ማለት ነው። አራቱ አላውቅሽ መተቀኝ ሚይሻለ ሽንት ቤት ላይ ትሄጂና ሽንት ቤቱ ላይ ትተካያለሽ ባነት። ምን አይነት ክፉ መሆን እዚህ ላይ ነው መመስከር ያለብሽ።